ግምት 16 ቀን 2018 ዓ.ም። ጤና ይስጥልኝ የተከበራችሁ የግሽ አማራ ሚዲያ ተከታታዮች የሰዓቱን ዋና ዋና ዜናዎች ይዤላችሁ ቀረብ ያለው። በቅድሚያም አርዕስተ ዜና፣ የጊዮን ብርጌድ የሁለት ሳምንት የግዳጅ አፈጻጸም መገምገሙ ተገለጸ። የጊዮን ብርጌድ ከትሪሊ ሰከላ ብራዳማ አዴት የሚሰራውን የአስፋልት ስራ መንገድ ከሚሰራው ዲኤምስ የተቋራጭ ድርጅት ጋር የጋራ የሆነ ውይይት አካሄደ። ነውረኛው የብልጽግና ቡድን ምርኮኞች ላይ የድሮን ጥቃት ፈጸመ። የደጃዝማች ተድላ ጓሉ ብርጌድ በሁለት ቦታዎች ላይ ጥቃት መፈጸሙ ተገለጸ። የተወደዳችሁ የግሽ አማራ ሚዲያ ተከታታዮች አሁን ደግሞ በዝርዝር ወደ ያዝናቸው ዜናዎች አልፋለሁ። የግዮን ብርጌድ የሁለት ሳምንት የግዳጅ አፈጻጸም ገመገመ። የአፋ ባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አጎም ርሱ ሶስተኛ ክፍለ ጦር ፊትራሪው የጊዮን ብሪጌድ በዛሬው እለት የጥቅምት ወር የግዳጅ አፈጻጸም ጊዮን ብሪጌድ በጥቅምት ወር ውስጥ በአዲስ ቀዳምና በቲሊሊ ሁለት ትላልቅ ግዳጆችን በፈጸመ የሚታወቅ ነው። የግዳጅ አፈጻጽሙን በተመለከተ የጊዮን ብሪጌድ ጦር አዛዥ አለቃ እንደሻው ጌታነህ እንደገለጹት በሁለት ግዳጆች ላይ ጊዮን ብሪጌድ ከሌሎች ብሪጌዶች ጋር በመቀራጀት በአንዳ ሚሊሻ፣ ፖሊስና አድማ ብትና ላይ የተሳካ ግዳጅ መፈጸማቸውንና በርካታ የጠላት ኃይል መደምሰሳቸውን ለግሽ አማራ ሚዲያ ገልጸው የጊዮን ብሪጌድ ጦር አዛዥ አያይዘውም እንደገለጹት ጊዮን ብሪጌድ በርካታ የነፍስ ወከፍ መሳሪያዎች መማረኩና አሁንም መሰል ግዳጆች ለመፈጸም በተጠንቀቅ ላይ መሆናቸውን አሳውቀዋል። በተያያዘ ዜናም ጊዮን ብርጌድ ከሚያደርጋቸው ውጊያዎች ጎን ለጎን የማህበረሰብ ፍትህ አሰጣጥና የማህበረሰብ ግንዛቤ ፈጠራ ምን እንደሚመስል ገምግመዋል። በስብሰባው የተገኙት የፊታውራሪ ጊዮን ብሪጌድ ሰብሳቢ ሃምሳ አለቃ ተፈራ ሁነኛው በሰከላ ወረዳ ውስጥ ሰላሳ ሶስት ቀበሌ ያለ ሲሆን ሰላሳ አንዱን ግዮን ብርጌድ የፋኖን ስርዓተ መንግስት ነፃ የቀጠና አሰራር ዘግቶ ለእያንዳንዱ ቀበሌ ደጋፊ አመራር በመመደም ህዝባችን በነፃነትና በቅንነት እያገለገሉ እንደሆነ ገልጸዋል። የብርጌዱ ሰብሳቢ እንደገለጹት ግዮን ብርጌድ ከሰከላ ወረዳ አልፎ በሁሉም አጎራባች ቀጠናዎች ማለትም በዳንግላ፣ ኮሶበር፣ ሳንጊ፣ ቲሊሊ፣ ማንኩሳና ፍኖተ ሰላም ድረስ በመሄድ አውደ ውጊያዎችን እያደረገ የሚገኝ ሲሆን በርካታ የነፍስ ወከፍና የቡድን መሳሪያዎች መማረኩን ለግሻ አማራ ሚዲያ ገልጸዋል። የጊዮን ብርጌድ ከቲሊ ሰከላ ብራዳማ አዴት የሚሰራውን የአስፋልት ስራ መንገድ ከሚሰራው ከዲኤምሲ ተቋራጭ ድርጅት ጋር የጋራ የሆነ ውይይት አካሄደም። በውይይቱ መካከል ጠንካራና ደካማ ጎኖች የተነሱ ሲሆን ለመንገድ ስራው እንቅፋት የሆነባቸው ግዮን ብርጌድ ከጎናቸው ሆኖ የተለመደ እገዛና ጥበቃ እንደሚያደርግላቸው የግዮን ብርጌድ ጦር አዛዥ ሻለቃ እንደሻው ጌታነህ የገለጹ ሲሆን የዲኤምሲ ድርጅቱ ከቲሊሊ ሰከላይ አስፋልት ንጣፍ ስራው እንደሚጠናቀቅ ለግሻ አማራ ሚዲያ ገልጸዋል። የብልፅግና ቡድን መርኮኞች ላይ የድሮን ጥቃት መፈጸሙ ተገለጸ። የድሮን ጥቃቱ የተፈጸመው በአውደ ውጊያ በተማረኩ የአድማ ብተና አባላት መሆናቸውን የግሽ አማራ ሚዲያ ምንጮች ገልጸዋል። ጥቅምት 14 ቀን 2018 ዓም በባህር ዳር ዙሪያ ዳህና ማርያም ተብሎ በሚጠራው አካባቢም በተደረገ ውጊያ የተማረኩ የአድማ ብተና አባላት ናቸው በትላንትና ዕለት የድሮን ጥቃት የተፈጸመባቸው። በተጨማሪም ምርኮኞቹ ሲጠብቁ በነበሩ በሁለት የፋኖ አባላት ላይ መጠነኛ ጉዳት መድረሱ ተጠቁሟል። ነውረኛው የብልጽግና ቡድን ገመናውን ለመሸሸግ ሲል ሆን ብሎ የድሮን ጥቃት በመፈጸም የራሱ ወታደሮች በመግደል የፈጸመው ዘግናኝ ድርጊት ሲያገለግሉት ለነበሩ የአማራ ተወላጅ ወታደሮች ጭምር ያለውን ጥላቻ በግልጽ ያሳየ ነው ተብሏል። ከወታደሮቹ መካከል ወደ ፋኖ ይቀላቀሉብኛል ያላቸውን የአማራ ተወላጅ ወታደሮች እየመረጠ ሲረሽን የነበረው አገዛዙ ከዚህ ደረቅ እርምጃ ተርፈው በውጊያ ወቅት የተማረኩት ደግሞ የድሮን ጥቃት በመፈጸም ዘገናኝ ግፍ እየፈጸመባቸው ይገኛል። አገዛዙ በዘመቻ መቶ ተራሮች በጎጃም አገው ምድር ሶስተኛ ክፍለ ጦር የተማረኩ ከአንድ መቶ በላይ ምርኮኞች ፋግታ ላይ መጨፍጨፉ የሚዘነጋ አይደለም። የደጃዝማች ተድላ ጓሉ ብርጌድ በሁለት ቦታዎች ላይ ጥቃት መፈጸሙ ተገለጸ። አፋባሃ ቴድሮስ እዝ ሀዲስ አለማየሁ ሰባተኛ ክፍለ ጦር ደጃዝማች ተድላጓሉ ብርጌድ ሻለቃ 2 ጥቅምት 15 ከምሽት 2 ሰዓት በደብረ ማርቆስ ከተማ በተለምዶ የጁቤ መገንጠያ ተብሎ በሚጠራው አካባቢ መኮረኒ ፋብሪካው ላይ መሽጎ በሚገኙ የአርመኒ አገዛዝ ሰራዊት ላይ በቦምብና በብሬን የታገዘ ውጊያ አድርጓል። በዚህ ውጊያ ዋርድያውንና ተጨማሪ አምስት የአርመኒው አሽከር ወዲያውኑ ሲደመሱ ሰባት ቁስለኛ ሆነዋል። በዚሁ ምሽት በመኮረኒ ፋብሪካው ላይ ጥቃት ፈጽማ የተመለሰችው ሻለቃ ሁለት ዳግም ከሌሊቱ ሰባት ሰዓት አንበር ከተማ ጊዮርጊስ ቤተክርስቲያን በነበረው የአረመኔው አገዛዝ ሰራዊት ላይ በተፈጸመ ማጥቃት ዋርድያው ወዲያውኑ ሲሸኝ ሶስት የአረመኔው አሽከሮች ቆስለኛ ሆነዋል። ውጊያውን ፋኖ ምትኩ ሽፈራው በብቃት መርቶታል ሲል የሀዲስ አለማየሁ ሰባተኛ ክፍለ ጦር ህዝብ ግንኙነት ኃላፊ ለግሽ አማራ ሚዲያ አስተላልፏል። ተማሪ ታምር ያበረ ትባላለች። በምስራቅ ጎጃም ዞን እነብሴ ሳር ምድር ወረዳ ዲቦ ከተማ ተወልዳ ያደገች ሲሆን የዘጠኝ ክፍል ትምህርቷን ለመከታተል ወደ መርጦ ለማርያም ከተማ ትሄድና ትመዘገባለች። በመካከል የአረመኔው ሰራዊት ጋር የነበረው ሚሊሻ አባቷ አቶ አበረ የአገዛዙ ግፍ ሲበዛ ባለፈው ተግባሩ ተጸጽቶ ህዝቡን ከዚህ በላይ መበደል እንደሌለበት አምኖ ከባንዳነት ወጥቶ ወደ ሰላማዊ ህይወት ተመልሷል። በዚህ የተበሳጨው ጡት ቆራጩ አረመኔው ሰራዊት የአቶ አበረ ልጅ ተማሪ ታምሪ አብረን ከቤቷ ዩኒፎርም ለመውሰድ ስትመጣ ጉንጉና ከተባለ ቦታ ላይ አግተው ይዘዋት ሄደዋል። አገዛዙ ትምህርት ለማስጀበር ሞክሮ ፋኖ ትምህርት ከለከለ ቢልም የፋኖ ስጋት ከነበሩት ተማሪዎች ማገት የመድፈርና መግደሉ መሰል ወንጀሎች ውስጥ ተግባራዊ እያደረገ እንደሆነ ተገልጿል። በጸጥታ ችግርና ውስን ተደራሽነት ምክንያት በአማራ ክልል የሰብአዊ እርዳታ ስራዎች እየተስተጓጎል ነው ሲል የዓለም ምግብ ፕሮግራም አስታወቀ። የዓለም ምግብ ፕሮግራም በአማራ ክልል የሰብአዊ እርዳታ ስራዎች በቀጠለው የጸጥታ ችግርና የተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክስ ፈተናዎች እየገጠሙት መሆኑ አስታውቋል። ድርጅቱ አማራ ክልልን በተመለከተ ባወጣው የስራ ሁኔታ ግምገማ ሪፖርት በተለይም በመተማና በምስራቅ አማራ አካባቢዎች ያለው የጸጥታ ችግር የእርዳታ አቅርቦቶችን ትራንስፖርት በእጅጉ እያዘገየ መሆኑ ጠቁሟል። ሪፖርቱ በተለያዩ አካባቢዎች የንግድ ትራንስፖርት አገልግሎት እጥረት መኖሩን በመጥቀስ ለተቸገሩ ማህበረሰብ እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ ስለመሆኑ አስረድቷል። የዓለም ምግብ ፕሮግራም ምንም እንኳ እነዚህ ገደቦች ቢኖርም የሎጂስቲክ ክላስተር በግጭት ባለበት ክልል ውስጥ የሰብዓዊ አጋሮች ስራቸው መቀጠል እንዲችሉ ትራንስፖርት፣ ማከማቸት እና ቅንጅት ጨምሮ የጋራ ግሎት ማቅረቡ መቀጠሉ ገልጿል።